ሳይከ ለነስ የተፈሳይዋኩ ይህንን አይለ ቃል ጸሎተ ህዝቅያስ በሚል በትንቢተ ኢሳይያስ ምዕራፍ ሰላሳ ስምንት ተጽፎ እናገኘዋለን። ህዝቅያስ ንጉሰ ይሁዳ ሰናክሬምን እግዚአብሔር ድል ካደረገለት በኋላ ጽኑ ደዌ ወደ እሱ መጣ። በዚህን ጊዜ ነቢዩ ኢሳይያስ ወደ እሱ ሄዶ ትሞታለህ እንጂ አትድንም፣ ቤትን አስተካክል አለው። ቤትን አስተካክል፣ ትሞታለህ እንጂ አትድንም። በዚህ ጊዜ ይሄን የተናገረው ጸሎት ነው ማለት ነው። አንሰ አብየ በኑሃ መዋእሊ እኔ ባለ ዘመኔ፣ በቀረ ዘመኔ እንዲ እንዲያልኩ በሞትኩ ሞት ይሻለኝ ነበር። ልሙት አልኩ ይላል። በደዌ ከመቆይ መሞቴ ካልቀረ ልሙት አልኩ። ውስጣና ቅጻጽ የወልዘበት አደጉ ዘተርፈ ዓመት የቀረ ዘመኔን በሲኦል ጫፍ ማለት በመቃብር ሥጋዬ በስብሶ በዚያው ቀረሁ ብዬ ያል ስለ ነውዙ ተፈዋንሳይ ካለ ነፍስ የተፈሳይኩ ዋህ ይወቁ ነፍሴን አስነሳሃታልና ከመቃብር አውጣት አውጥተሃታልና ያው ሊሞት ስለ ነበር ማለት ነው ከደዌን ፈውሰኛልና ደስ አለኝ ይላል ይሄ ሕዝቅያስ ፈቀደ የጸለየው ጸሎት አሁን ሕዝቅያስን በእኛ ማንነት ብንመስለው አንሰ እቤ በኖሃ መዋእሌ ባለ ዘመኔ በአምስት ሺ አምስት መቶ ዘመን እንዲህ ብዬ ነበር። እንዲህ ባልኩ እንዲህ አልኩ ውስታና ቅጠጥ ኦል አደጉ ዘዘረፈ አመቴ በሲኦል ረግረግ ተጥዬ፣ በግራጋንን ተረግጬ፣ በጨለማ ውስጥ በግዞት ለዘላለም ኖርኩ ብዬ ተስፋ ቆርጬ ነበረ። በአምስት ሺ አምስት መቶ የጨለማ ዘመን ዓመተ ፍዳ ዓመተ ኩነኔ የሰው ልጅ ጽዋ ተርታው እድል ፈንታው እንደዛ ነበር። በሲኦል በግራጋንን ተረግጦ እጅግ ጨካኝ የሆነ አስጨናቂ የሆነ አገዛዝን በዲያብሎስ ተቀብሎ ነበር የሚኖረው በስጋም ሲሞት ሳይረ ሞቱ እጅግ በዝቶ መቃብሩን ቆፍሮ እስኪያዘጋጅ ድረስ ተፈራግጦ ነበር። የሰው ልጅ የሚሞተው ሲወልድም በመከራ በምጥ በጻይር ጻይሩ ምጡ እጅግ ከባድ ነበር። ይሄ በስጋ ነው። በነብስም እንደዚሁ በሲኦል ተፈርዶበት ለዘላለም ይኖር ነበር እና ጽድቅም ቢሰራ ክፉም ቢሰራ ያው ተመሳሳይ ነበር። በሲኦል ነበር የሚጣለው። ምንም ቅዱሳኑ የእግዚአብሔር ቸርነት ሰዓቱን ጋርዶላቸው አቀዝቅዞላቸው ቢኖሩም በሲኦል ነበር የተጣሉት። እንደዚህ ብዬ ተስፋ ቆርጬ ነበረ፣ ተስፋ ቆርጠን ነበር። ስለ እሷ ግን እልሃለሁ ስላለው ነፍሴ ዋን ሳይ ካለ ነፍሴን ተፈሳይ ክ ነፍሴን ዘመዶችን አላይን ብዬ የነበርኩት ከቅዱሳን ህብረት፣ ከመላይክት ህብረት አልገናኝም የዘላለም ፍርድ ብኛል ብዬ ተስፋ ቆርጭ የነበርኩት እኔ ዛሬ ግን አስነስተኸኝ፣ ትንሣኤ እንዳለ ይነግረኸኝ፣ በስብሸ ፈርሽ አለመቅረቴን አሳውቀኸኝ፣ ያስረግጠህልኝ ደስ አለኝ፣ ዳንኩኝ፣ ደስ አለኝም ተደሰትኩም ይላል ማለት ነው። አስባችሁታል! አምስት ሺህ አምስት መቶ ዘመን የጨለማ ዘመን ቀላል አይደለም እኮ። ከዚያ ወዲህ እግዚአብሔር ከጎበኘም በኋላ የኖር ነው ሁለት ሺህ አስራ ሰባት አመት ነው እንግዲህ። ሁለት ሺህ አስራ ሰባት የሰው ልጅ በግራ ጋንንት የተረገጠው መከራ የጸናበት ጻይር የበዛበት ከእግዚአብሔር ተለይቶ የኖረበት በጨለማ በግዞት የኖረበት ዘመኑ ይበልጣል። ዓለም ከተፈጠረ ጀምሮ ያ ዘመን ይበልጣል። አዳም አባታችን በገነት ሰባት ዓመት ብቻ ነው የቆየው። ከሰባት ዓመት በኋላ ተፈርዶበታል። አምስት ሺ አምስት መቶ ዘመን ሲፈጸም ግን የሕያው የእግዚአብሔር ልጅ የድንግል ማርያም ልጅ ወልዳ ወልደ ማርያም ኢየሱስ ክርስቶስ መጥቶ ስጋ ለብሶ የሰው ልጅ በስጋ መከራውን ተቀብሎ ሞቶ ሞቱን አጠፋለት፣ ተቀብሮ ሙስና መቃብርን አጠፋ፣ ተነስቶ ትንሳኤውን አረጋገጠለት። በእሱ ተገብቶ ፍዳን እሱ ተቀብሎለት፣ ነጻነት ግዛንን ሰጠው ለሰው ልጅ። ስለዚህ ተስፋ ቆርጠን የነበር ነው፣ መዳኛ የለንም፣ እግዜር ተለይተናል። ከቅዱሳን ብረት ከመላእክት ብረት ተለይተናል ርስት ጉልት የለንም ብለን የነበርነውን ቅዱስ ጳውሎስ እንደተናገረው ኢኮንክሙ ነግደ ወፈላሴ፣ እናንተ መጻተኞች አይደላችሁም፣ ሰባቤቱ ለእግዚአብሔር አላ ሰባቤቱ ለእግዚአብሔር፣ የእግዚአብሔር ቤተሰቦች ናችሁ፣ ወሰብ ሀገሪቶም ለቅዱሳን፣ የቅዱሳን ያገራቸው ሰዎች ናችሁ ብሎ የቅዱሳን ንብረት የእግዚአብሔር ልጅነት እንደተመለሰልን ቅዱስ ጳውሎስ እንደሚነግረን እግዚአብሔር መልሶ ከደውያችን ከነፍስ ከሥጋ ደውያችን ከሞታችን ከነፍስ ከሥጋ ሞታችን አድኗን በትንሣኤው ትንሣያችን ላረጋገጠልን ስለዚህ በጣም የሚያስደስተን ነገር ቢኖር አሁን ፋሲካ ከምናከብረው ደስ ብሎን አምሳ አለት እንዳንድ ቀን አድርገን የምናከብረው እግዚአብሔር በሞቱ ሞታችን ስለቀየረልን ሞቱ ክብራችን ስለሆነ በትንሣኤው ትንሣያችን ስላረጋገጠልን ስለዚህ በስብሰን ፈርሰን ማንቀር ስለሆነ ከዚህ በኋላ በፍዳ በመርገም ማንያዝ ስለሆነ ነፃነት አርነት ስላገኘን ግዛን ስለተሰጠን ብንሰራ ምንጸድቅበት በአንሰራ የምንኮነነው እንጂ ብንሰራ ብንበረታ ከቅዱሳ ንብረት አንድ የምንሆንበት እስከ ላይኛው የቅድስና ማዕረግ ምንደርስበት እግዚአብሔር አምላካችንን የምንመስልበት ጸጋውን መልሶ እንደሰጠን የምናረጋግጥበት ስለሆነ መልሶ ስለሰጠን በዚህ ደስ ብሎን አምሳውን እለት እንዳንድ ቀን እናከብራለን። የክርስቶስን ትንሳኤ ስናከብር የእኛንም ትንሣኤ እያረጋገጥን የእኛንም ትንሣኤ እያሰብን ደስ እያለን ስለሆነ ነው። በሞቱ ሞታችንን የቀየረልን የለወጠልን፣ ነጻነታችንን ያደለን እሱ መከራ ተቀብሎ እኛን ከመከራ ነጻ ያደረገን፣ ደዌ ነፍስ ደዌ ስጋን ያረቀልን፣ በትንሣኤው ትንሣኤያችን ያበሰረልን ልኦ ለባህሪ እግዚር አምላካችን ከባህሪ አባቱ ካብ ከባህሪ ህይወቱ ከመንፈስ ቅዱስ ከቅደስናቱ ከድንግል ማርያም ከቅዱሳኑ ጋር ክብር፣ የክብር ክብር የሚገባው አምላክ ለስማጠራሩ ክብር ምስጋና ይድረሰው ይቆየን።